መጥቼም ነው የማስረክብህን። እኔ ነኝ የማስረክበው። ማን ነው ወንድሜ? ወንድሜ ጫጉላ አንተን የጫጉላውንም፣ በቃ ሁሉንም የሰርጉን ላይ የሚፈጸመውን ሁሉ እኔ ነኝ እኔ ነኝ የምጨርስ። የኔ ጀግና አበልልኝ። ክበር ተመስገን ተመስገን። እኔ ጌታ በሰላም ያሳደርከኝ በሰላም አውለን። ክበር ተመስገን ፈጣሪ አምላኬ በሰላም ያልከኝ በሰላም አውለን። አንተ ነህ የሥነ ባለቤት የሥነ ባለቤት አንተ ነህ አይደል? አንተ ዝም ብለህ ታስገባው እንደሆነ አስገባው፣ አትንትርክኝ ተንግዳ ጋር

ማንዴኔ ጀግና የኔ ጀግና አይ አይ አይ ማንዴ አይ ማንዴ አይ ማንዴ፣ ማንድዬ ማንድዬ፣ ጉድጓድ ቀበሮ፣ ግልብት ግልብት ግልብት ጥብሎ ቁጭ በሰዎች ጉሮሮ ይሆናል። አየሽ ይሆናል። አይደለም አይደለም። እና እሱ እሱኛውን ይዘው የማትንሽ

እንዴት መስከረምን የመሰለ ወርቅ ስም እያላት በሱ አጠራትም እነ በእንግሊዝኛ ያዝሽው ባለፈ በእንግሊዝኛ ስታስተምረኝ ያው ፍጣቸውም ስለምመጣ እንገናኛለን

ጥሎሽ ሆኔ በእኔ ነው በእኔ ነው። ይቅና የኔ ጌታ ይቅና የኔጀግና በልልኝ የኔጀግና በልልኝ። ወይኔ አይ ወይኔ አይ ወይኔ አይ ወይኔ አይ ወይኔ ተመስገን። እንግዲህ ሚስት ደግማ አስረከብኩ ሚስት ደግማ አስረከብኩ።

ለእሱ ያድርግለት ያድርግለት የኔ ጀግና እውነቷን ነው እውነቷን ነው ጀግና እንጂ ደግሞ እንደምን ዝም ብሎ እንደዚህ ከማንም ጋር ከማንም ጋር ከማንም ጋር ከማንም ጋር እኔ እንደ ማንም ቆጠረች ምን ታድርግ ይቅናሽ ልጄ ከእንግዲህ ልጄ ነው የምልሽ ከእንግዲህ ሚስት የምልሽ ነገር የለኝም ይቅናሽ ሚስትም አልልም ከእንግዲህ ማንደፍሮ ፊት ሚስት ሚስት ተብሎ አይጠራም ልጄ ይቅናሽ ልጄ ይቅናሽ ይቅናሽ ልጄ ይቅናሽ። የእኔ ልጅ አሬ ይቅናሽ። ገበያም እንዳይሄድ ንገረው በሬ በሬን የጋለ ድንኳኑም አለ የድርተኛውን እቃ ሁሉ ይዤ መጥቼ እኔ ደግስላለሁ በለው። የእኔ ልጅ አይ አይ አይ ስነ አይ ስነ ልጄ ስነ፣ ከእንግዲህ አባትሽ ነኝ አባትሽ ነኝ። እኔ ልጅ አይዘላለም አይዘላልም፣ ጉድን ባየህ የጓደኛን ጉድ የወንድምን ጉድ ባየህ ዘላልም ጉድን ባየህ መጥተህ አይዘላልም አይዘላልም። ለዚህ ለዚህ እንኳን አትሆነኝ። እንዴት ያለ ጓደኛ ነህ? እንዴት ያለ ዘመድ ነህ? አንተስ ምን ብለሽ ነው እንዴ? ልቀፍ ብዬ ከሆነ ሁለት ቀን ያጣው ነው። እናቀፍኛ እንግዲህ ወይ ጉድ! ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ዘላለም፣ ወይ ዘንድሮ ወይ ዘንድሮ። ምን ምን ተነሳሁት? ዘላለም እዚህ ጋር አማቱን መቀመጥ አይደለም ምናምን ማን ጉዴን አልንገርህ እና ጉዴን ልንገርህ ዘላለም። እሺ በለኝ እንጂ ዘላለም፣ እሺ በለኝ እንጂ

አረ እንደው ተወው፣ ከየት ነው የምጀምርላት? ወይ እኔ ተፈለክበት ጀምር። አሁን ምንድን ይሆን ማንዴ፣ ሰው ላክ ማንዴ፣ ሰው ላክ። ቀድሜ ምን ነገር ሀልሰማኝ ብለህ ነበር፣ ይኸው በተግባር ማንን አለ ማንን እኮ ብለው። አረ እንደው ስታየው እንደዚህ እንዴት አድርጎ እንዳየኝ፣ ቆይ እንጂ

አሁን እኮ ያንጊዜ በክብር እረፍ ስለህም ብለህ ማለት ለህዋው ላይ ቀለልክ ያንጊዜ በክብር እረፍ ስለህም ብለህ አሁን ቀለልክ መቅለል ነው

እና፣ ጀልስ ይሄ እኮ የማምለጫ ስልት ነው እንጂ እኔ ፈርቼ እንዳይመስል፣ ይሄ እኮ የማምለጫ ስልት ነው። ከዛ ጀምሬ ይሄንን ሰው ምን እንዴት ሳታለ? እና እሱ ካለ መቼም ከእሱ ትዕዛዝ አስወጣም? አዎ። አዎ። አይ ጉት የሚልህ መስማት አለብህ። አዎ።

ከዚህ በላይ እንግዲህ ምናም በቃ ሁኔታ ሲያይ ልጁ አመነ። አሳመንኩት እና ይሄ ይሄ ስልት እንደው ለቁምነገር የጠራኸኝ መስሎኝ አላወኩኝ ነበር እኔ። ማን ደፍሮ ነው? ልክ በጅንቅላቱ ነው የማቆመው። እኔ መስፍን አይደለሁ

ንዴት ነው። አንበሳ ያያል፣ አይኑ ያያል። አንበሳ ከዛ በኋላ ካየ በኋላ ልፉ በደንብ አድርጎ ሄዶ አይንሰት የመጣ የላከብኝን ሰው አይን በላከብኝ ልጅ፣ ወጣት ልጅ ነው የላከብኝ አይኑ ውስጥ